የብዙዋን እናቶይ ሰላምታ አንቺ ያቀርባለው ሰላም እልሻለሁ። ሆነና ከሁለት ቤታችን የቆመችበት ቦታ ሳ ቤት ሰላምታ የሰችበት ቦታ ስለሆነ የባረከችን እንደሆነ እናምናለን። በረከቷ ከእኛም ከቤተሰቦቻችን ጋር ጸንቶኝ ነው። ይህ አካባቢ ዓይነ ከርም ነው የሚባለው። ደቡብ ነው ለኢየሩሳሌም ከዚያ አያይዞ ወደ ቤተሌም ነው። ሌላ ቦታው ደግሞ የኤፍሬም ሀገር ይባላል። ከአስራ ሁለቱ ነገድ እስራኤል በዘመኖሪ ኤፍሬምና ሀገሮች የኖሩበት ስለሆነ የኤፍሬም ምድር ይባላል። በሌላው የይሁዳ ምድር ይባላል። የይሁዳ ምድር ይባለው የእስራኤል ደቡቡ ከዚህ አያይዞ ቤተሌምን እስከ ጋዛ ይቀጥላል ማለት ነው። እስራኤል ስድስት ሀገር አለ። ሶስት ሰሜኑ ገሊላ ነው። ማሀዙ ሰማሪያ ነው። ደቡቡ የይሁዳ ምድር ነው። ኢየሩሳሌም ማህል የምትገኘው በሰማሪያ። ሰማሪያ ከሙት ባህር እስከ ኢየሩሳሌም የሚገኘው በኢትዮጵያ ማርሻዋ እንደምንለው ማለት ነው። ሶስት ክፍለ ሀገር ነው። ልክ እንደ አዲስ አበባ ደግሞ ቅድስቷ ከተማ ኢየሩሳሌም ነው። አሁን የሚመስልበት ወረቀት ሚሊቱን በምንሄድባት አቅጣጫውን እነግራቸዋለሁ። አሁን ከአቅጣጫው የጀመርነው ከኢየሩሳሌም በደቡብ አቅጣጫ ዓይነ ከርም ነው ይመጣል። ዓይነ ከርም አትክልታማ ቦታ እንግዲህ ማለነ አረንጓዴ ቦታ እንደማለት፣ በዋናነት ግን የይሁዳ ምድር፣ የኤፍሬም ሀገር፣ የዘካርያስ ኤልሳቤት ሀገር መሆኑን ነው። ከዘመናት በኋላ ነው። ውስጥ በዚያ ውስጥ መኖሪያ ቤታቸው ዘካሪያስ ካህን ነውና እግዚአብሔርን ምስጋና የሚያቀርቡበትም ነበር። ዘካሪያስ ማለት ዝኩር እግዚአብሔር፣ እግዚአብሔር ያስበኛል፣ እግዚአብሔር ያስታውሰኛል ማለት ነው። እግዚአብሔር የሚወደው ካህን ነው። ኤልሳ ኤልሳቤት ማለት ደግሞ ቤት ትባላ ቤት ክምር ነው። ኤል እና ቤት፣ ኤልሳቤት ማለት አምላክ ቃል ኪዳኔ ነው። እግዚአብሔር ወይም መሀል ላይ ነው፣ ቃል ኪዳኔ ነው እንደማለት ዘካሪያስ እና ኤልሳቤት በእግዚአብሔር ፊት የተወደዱ መሆናቸውን ወክሌውሙ ጻድቃን ሞንቱ ይላቸዋል ሉቃስ አንድ ቁጥር ስድስት ላይ ሁለቱም በእግዚአብሔር ፊት ደጋጎች እውነተኞች ነበሩ በጾም በጸሎት በቤተ መቅደስ የሚያገለግሉ ነበሩ ለቅዱስ ጋብቻ ምሳሌ የሆኑ ያለ ልጅ ተዋደው ይኖሩ ለመዋደድ ልጅ ግዴታ አይደለም ከመጣም ጥሩ ነው ካልመጣም ተዋደው መኖር ይቻላል እናም እንደ ዮሐንስ ያለ ሲመጣ ደግሞ እንኳን ዳርን አለመኛስ ሆ የዘካርያስና ኤልሳቤት በብዙ ወንጌል፣ አሁን ስብከት አይደለም፣ ለ በየመኪናው በደንብ ይነግሯቸዋል። እናንተ የምታውቁት ነው። የኛውን ዓላማ የዘካርያስና ኤልሳቤት ቦታ ይሄ ነው። የመጀመሪያ ቤታቸው ይሄለ። ወንጌሉን አንዴ ነው የማበቃው። ሁለተኛው ቤታቸው ደግሞ አሁን መኪና ካከሆኑበት ከፍ ብለን እንሄዳለን። ቤትም ነው ቤተመስ ቃረስ የተሰዋው ዮሐንስን እንደሚሆን የተነገረው በዚያ የገኛው መኖሪያ ቤታቸውና በዚህ የተፈጸመው ልዩ ድንቅ ነገር እመቤታችን ቅዱስሳልንግል ማለት ከናዝሬት ገሊላ ቅዱስ ገብርኤል ካበሰራት በኋላ ከሰሜን ናዝሬት ገሊላ ሰሜን ይህ ደ እንግዲህ በአሁን ብናየው ከሁለት መቶ ኪሎሜትርይቅ አይከለ ጫካ ጫካውን ውስጡ ውስጡን አትክልት አትክልቱን ወደ ዘመድዋ ኤልሳቤጥ መታች የተባለው እዚህ ነው። ስለዚህ እመቤታችን ጌታን ፀንሳ ይኮን ነው። ያው በፀነሰች ጊዜ በድንገት ላይ ፀንሳ ቅዱስ ገብርኤል አብስሯት ወደ ኤልሳቤት መጣ። ሶስት ወር የተቀመጠች ኤልሳቤት ሰላምታ ስትሰጠው በዚህ ወቅት እዚህ አ እና ከዚህ በላይ ምን አለ? ሰላም ለት ያላት በዚህ በዚህ አበቃ። ሌላውን ከወንጌል ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 30 ዘጠኝ ማርያምን በዚያ ወራት ቅዱስ ገብርኤል ባበሰራት ማለት ተነስታ ወደ ተራራማ ሀገር ወደ ይሁዳ ከተማ ፈጥና ወጣች። ወደዚህ ወደ ዘካርያስን ቤት ገብታ፣ አዎ ኤልሳቤጥን ተሳለመች። ኤልሳቤጥን የማርያምን ሰላምታ በሰማች ጊዜ ጽንሱ በማይጸኗ ውስጥ ዘለለ፣ በኤልሳቤጥን መንፈስ ቅዱስ ሞላባት። የማንን ድምጽ ስሰማ የመሬታችን ድምጽ መንፈስ ቅዱስ እንዲቀርበን ምክንያት ይሆናል። አሁን ቤታችን ተባርከን፣ በታላቅ ድምፅ ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረች ነች። የማህጸን ሽፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽምሱ በማህጸኔ በደስታ ዘ ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ማርያምም እንዲህ አለች አሁን ያንን እያያችሁ ወደ ደግሞ መጽሐፍ ቅዱስ ላለ የእመቤታችን ጸሎት እዚህ ጋር ነው። ነፍሴ ጌታን ታከብራለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይል አድርጓል። ቤተኛዎችን በልባቸው ሀሳብ በትነዋል። ገዢዎችንም ከዙፋናቸው ወርዷል። ትሑታንንም ከፍ ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል። ባለጠጋዎችንም ባዶ እጃቸውን ሰዷል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ረሱ ፍጽ እያለ እስራኤልን ብላቴናውን ረድቷል። ይህም በቤታችን ጸሎቷ እዚ ነው። ሁላችንም ይባርነገረ ጀነትም ያሳይ ታላቅ ብርቱ ነገር አድርጓል። ይሄ እንግዲህ ጸሎተ ልጅነ ማርያም ረቂቅ ነው። የአዲስ ኪዳን መተርጉማን ልክ እንደ ውዳሴ ማርያም ፍልሰታ ላይ እንደሚሰማው ሁሉ እጅግ ረቂቅና ሰፊ ምስጢር ያለው ነው። አሁን በዚህ ሰዓት እኔም የሚገልጽበት አቅሙም የለኝም። መምህራንን እግዚአብሔር ያሰጣል። ይሁን ግን ጸሎቱን የጸሎት ይቻል ነገረ ድህነትን ያዘለ ደግሞ እናቶች አባቶች ያደጋጩበት ነው። ሁሌ የምትጸልዩት ነው፣ ግን ምስጢሩንም በደንብ መረዳት ይገባል። ዘይበል ለልጆቻችንም ለማውራት እንዲሁ ለምሳ ተአብዮ ነፍሴ ለእግዚአብሔር ወተታሰ መንፈሴ በአምላኪ እንዲሁ አለ። ይህን ያረችበት መሬታችን አዳም ሔዋን መካሳቸውን የመሳሰለ ብዙ ምስጢር ያለው ነው እና ይህን መሬታችን ጸሎቷ ትምህርትም ነው። ጸሎቷ ነገረድነት ነው። ጸሎቷ የክርስቶስን የባህርይ አምላክነት የመሬታችን አማላጅነት ቃል ኪዳን የሚገልጽ ነው። እሺ ከዚያ በኋላ ምን ሆነ ነው? እመቤታችን በኤልሳቤት ዘንድ ምን ያህል ጊዜ ቆየች? እሺ ስላን ጊዜ ከቁጥር 39 ጀምሮ። አዎ ማርያምን ሶስት ወር የሚያህል በርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች። የኤልሳቤትም የሞለጇ ጊዜ ደረሰ፣ ወንድ ልጅም ወለደች። ያ የተወለደው ማን ነው? ዮሐንስን እዚያ። ስለዚህ ዮሐንስን የተወለደበት መቤታችን ሳ የቤታችን ሰላም የቆየችበት ጸሎተ ማርያም የምንለውን ድንቅ የመቤታችን ጸሎት የጸለችበት የመሰከረችበት ለእኛም ጸሎትን ያስተማረችበት ይህ እጅግ ቅዱስ ስፍራ ነው ማለት ነው። እዚህ ከዓይነ ከርም አንዱና ዋነኛው ነው። ቀሪውን ስለ ዮሐን